ለሁእንዲሁም እኳጋ ለ አጫውትሃለሁ ብዬ ነበር። አመጣጤ ደህና። ግራ ገኘሁህ በደንኳ አያሌው፣ እንዲሁ ምን ነገር ነው ግን ወንድምዓለም፣ እንዲሁ ምን ነገር ነው ይህን ነገር እን እንዲህ ስር ሰዶ መንደር እስከሚሰማው ድረስ የሆነ እንዲሁ እኔ የማላውቀው ምን ነገር ይሆን? እሱን ስጠይቀው ሌላ ነገር ይለኛል። አንተ ስጠይቀህ ሌላ ነገር ትለኛለህ። እንዴው ምን ያገናኛችሁ እስቲ ንገሪ። በምን ገጠማችሁ እንዴ ግራል እዳምጣው ጋራ እንዴው በምን እንዴው ገጥማችሁ ነው? ገንዘብ ነው ያገናኛችሁ ብዬ ነበር። ገንዘብም አይደለም በድንበር ነው አትገናኝ

ታሳርፍ እንደሆነ ያሳርፈው ይተው እንደሆን ይተው ብለህ አንተም እኮ ነግረኛለሁ አይደል። አሁን ብድሩን መልሷል። አሁን እኮ ነጣ የተወጣጣ እንትን እዚያ እኔን ሆላ ሁላ እንዲያውም ይኸውልህ ከዚያ በኋላ ደሞ እኔ እንደም ደሞ ኋላ ደሞ እዚያ እንትን ወስዶ እንደዚህ ሲያዘፍነኝ እና ስንዘፍን ብቻ ብዙ እንደ ደሮም ደገመኝ እንደ አህያም እንደ እኔንማ እንደላም ሁላ ደግሞ እንደላምም እምቧ በል ብሎኝ፣ እምቧ እምቧ እምቧ ስዘፍ የፍቅር ነገር የሱና እኔ የፍቅር የለ እዚህ ድረስ ነው። እንደዚህ ብርቅ ያለ ነው ፍቅራችን የለም። ቆይ አሁን ምንድን ነው ነገሩ? እስቲ እንደው ጭብጡ ምንድን ነው? እስቲ አንተ እንኳ ነገርኛ እያለው እንዴው ግን ልታርገ ምን እንደነሱ ግን ቤት ሰው ነው እኮ ነገር የለውም እኮ ይውል ባለፈው ያልሁህ እኮ ምን ዝም ብሎ እንደ፣ ኧረ የለም። የተገናኛችሁበት አንዳች ነገርም አለ እኮ አምሳ አምሳ ብር ልህ

እራት ከደረኝ እናቴ የሞተ ፈረስ መስሎ ነው የሚያድር። እንዲህ አንዳንድ እዚህ ሲነቃ አናቱን አናቱን ከንቦች አናቱን ይላለች። ነገር የለውም ነው በቃ ሁለቶችንም አንድ አይነት ተያዥ ነው ይዟቸው። ኧረ ግርግር ተይው፣ ተይው ነው የሚመስለኝ። ዝም ብለሽ ግልጥ ማረግ ያልፈለጉት ነገር በዚያና በዚህ መካከል የተደበቀ አንድ ነገር መናገር ያልፈለጉት መግለጥ ያልፈለጉት አንድ ነገር አለ። አጣታታት አጥ ተጎድሎታል። ተው፣ ምን ያርግ? ምን አገኙኝ ነበር ተመህል አድርጎ አንድ ዜ ኔቱ አንድ ዜ እሱ እኮ አፋጠው ወሽክቼ ነበር ዘርግ ፊያው ነበር እንዳለ እንደ ምቧ እንደ ኮኮ ሁላ ተናገሩ። እንዳህጆ ያለውን ጩኸታችን እሱም የጮኸውን የኔንም እኔንም እንዲያል ግማሹን እንደ ምቧ ስባለኝ አልኩት። እኮ ትንሽ ብቆይ እኮ ሲጨንቀኝ በሴት ተጣልተን ገጥመን ተፋጀን አል አልለውም አልለውም አልለውም። ያን በሰማ የኔቱ ስ ትለቀኛል እንደ ከበሮ ነው የምትከብረኝ። እቾ ደላ ደላልችላት በላይ ላይ ነው የምትሰፍርብኝ። አሁን ዋሻው ወይ ሙልጫ አል እንጂ ምንም እንዳልተጣለን ፍቅርነን፣ ፍቅራችን ቡርቅቅ ያለ ነው አልኩት። ምን አባቱኝ ወይ ፍቅር አያ ባገኘው ሰንጥቄ ሰንጥቄ ነው የሚለቀው። የእሱ ፍቅር ጥንቅር ብሎ ይቅር። ዋጣው ወጣም እስካሁን ምንቱ እያሾለወሉኝ፣ ጠረጠሩኝ። ሆይ እ የፈለጋቸውን ቢያወጉን የምን አገብ እንኳ መለጥኩ

ወደ ቤት ሰደድ አንድዬው ሰውዬው ቤቱን ትቶታል። አንድ ደግሞ ከቴም በጉ

ምን ልታረግ ነው? እየገበች ናግ ብሎ ቀጥሯት ነው። እሽቶ እያለች ነው እየሌለች የቀጠራት። እነየተን ቤት እንገናኝ ብሏት ነው። ምን ልታረግ ነው? የገባች ልግባ ልግባ ይሆን ተከትያት ምን እላለሁ ደግሞ ገብቼ። እንዴት ነ እንዴት ነው እንዴት አገባቧን

ቀምሰ ሸዋል ያንን ጠላ ይኸውልሽ፣ ተብላ ማቀራ የማህበሩ ጠላ ይኸውልሽ፣ እናቴ ማይረባ ውን ጀሾ ገዝቼ ይኸውልሽ፣ በእጄ የተነካከ የጠቆረ ጀሾ ሆኖ ይኸውልሽ፣ ነጋዴ መች ስበላ የለ

እንደው ስታርብ ድረስ ቢደርስልኝ ስታርብ ድረስ ወስዶ

እዚህ እንደ አንድ ጉዳይ ነበረኝ። ብርቄ ዘንድ ማዋያት ነበረኝ እንዲያ ብዬሽ መጥቼ። ወይም ምን ሆነህ ነው ሰሞኑን ስራው እና ም ምን ጉዳይ ነው? ነበረኝ ጉዳይ መገዛው ነገር ሳዋይ ምገዛው ምገዛውን ያልሽኝ፣ ምን ነው አወጋቸው፣ አወጋ ነው። ምን ነው ግራ ገብቶሃል? ምን ነው? ኧረ የለም፣ እንዲያውም ይኸውልሽ ወደ አንቺ ደጅ እኮ ብመጣ ኑሮ በዚያ በህድ ኑሮ ይኸውልሽ አላገኘሽም። ምን ነው አያሌው አግዴ ለም እንደ ሰሞኑን እንደ በደህና ነው እንደ ጠፋህ እንደ ምን ሰምተህ ነው? ምን አድርጌ ነው ደግሞ ምን እሰማለሁ? በአንቺ ላይ ደግሞ ምን ይሰማል? እና እንደው እዚያ ይጨክናህ ነው ተቀብ የለም እንደው መሆኑን እና